እንትን አላላችሁ አልገባችሁ አልገባትም። እች ወሬ ላውራ ወይስ አንቺን ላዳምጥ? ወሬ ጥፍት አድርገሽ ማዳመጥ ያለብሽ ስድብ ምናምን ሊመስልሽ ይችላል። ወይ አንቺን ከእግዚአብሔር የጠፋሽ ሴት ያጣሽ ሴት

ወይ አይ ብዙ ላይፍ ደክሞኝም ወይም ለምናም ሊሆን ይችላል። ሰብሬ አልኩና እንኪ ልጆችሽን ሰልችተውኝ አይደለም የምነግርሽ። እንዲህ እያልኩም ቢሆን ችግር የለብኝም። ለነገው እረፍት ፈልጋለሁ ሌላ ክራፍት ምክንያቱም ለእኔ ከረጅም ዓመት ጊዜ በኋላ ለአንድ ወር ብቻ በአንዴ ደግሞ አሁን ፋስት አራት ወር ሆነ አይደለ ያ ትምህርትሽ ድረሶች ጋር እኔም እዚህ ሳይቸግረኝ እዚህ ጭቅጭቅ ውስጥ እገባለሁ። ለዛ መልስ እሰጣለሁ፣ ለዛ መልስ እሰጣለሁ። ከሶሻል ሚዲያ ጋር ልጅ አይሄድም። እኔ እውነቱን ልንገራችሁ፣ አይሄድም። ከሶሻል ሚዲያ ጋር ጭቅጭቅ ጥሩ አይደለም። ከልጅና ጭቅጭቅ ጥሩ አይደለም፣ ጥሩ አይደለም። በጸሎትም እንደው በሰላም በዚህ ምድር ላይ በኖርን እንኳንስ ልጅ ይዘን አይደለም። በጣም ከባድ ነው። እኔ እንደ አሁኑ ከብዶኝ አያውቅም። ከእናንተ ጋር መጨቃጨቡ፣ ከእናንተ ጋር መስተዳደቡ፣ ወይ እሺ ማለቱ፣ ልጅ እንደ ፌንድ ማድረጉ ምናምን በጣም ከባድ ነው። ስለዚህ እናንተ መተው ነው የሚሻለው። አሁን በቃ ሶሻል ሚዲያ ሶሻል ሚዲያ ነው እንሰጣችኋለን። ከእናንተ ጋር ውድድር ማነገባም ቆንጆ ስላልሆኑን አስቀያሚ ስለሆነ ትተናችሁ ውጣ፣ በቃ። ካልሆነ እውነት እናወጣለን ብለን እጃችን ላይ ያለውን ነገር ልናጣ እንችላለን። ቁጭ አርጌ ወደ ቤት ሄድኩኝ፣ ወደ ቤት ሄድኩኝ። ለባበሱ፣ ከጓደኞቼ ጋር ተገናኙ፣ ስራ በሉት። ግን የሆነ ነገር ትንሽ ዲስታንስ አረኩ ማለት ነው ከዛ በኋላ በንጋታው እዚህ ቤት ስመጣ አዲስ ፍሬሽ ሚል መጣት። አሁን ከዚህ በኋላ አንድ ሁለት ወር ብቆይ ችግር የለብኝም። እንትን ያስፈልጋችኋል ምንድን የሚባለው እረፍት ያስፈልጋችኋል። እቺ ሴት ዩቱብ ላይ ትጣላለች፣ መጥፎ ነገር ታወራለች፣ መጥፎ ነገር ታወራለች ስትገባ ጭንቅላቷ ውስጥ ተከራይቶ ነው የሚያድረው። ቀን ሙሉ እንዲህ ብለው እንዲያድርገው ማ ስገባት ሰገሆነ መመገር የለም። ኢትስ ኖት ሲምፕል፣ ዚስ ኖት ሲምፕል። ልጅ ስታሳደግ ትንሽ እንትን ማለት አለብ፣ ገለል ማለት አለብ። በቃ ከነገሮችም ከምንም ገለል ብለህ እረፍት መውሰድ አለብ። ምክንያቱም ለልጆች ጥሩ ቢልድ መሆን አለብ። በቃ ጥሩ መስታወት መሆን አለበት። ጥሩ እንትን ማለት አለብ። ካልሆነ ይከብዳል። ብቻሽን ከሆንሽ እንደፈለግሽ እንደፈለግሽው። አንቺ አሁን ብስጭትሽ ነው፣ ምክንያቱም ስራ የለሽም፣ ዩቱብሽ መተዳደሪያሽ ነው ነው ፀባይ የለሽም። አትሊስት የሆነ ነገር እኔ ዩቱብ የማገኝ ከሆነ የሆነ ነገር ላይ እረጋጋለሁ። ልጆችን እንድትይዝልኝ ከሰራተኛ ጋር ያለኝን ግንኙነት ተሸንፍ ቢሆን ምክንያቱም ዩቱብ ትሰሪያለሽ ለዛች ሰዓት ቢሆን ወይም ነገሮችን ኮንቴንቶችን እስከምትመርጭ ምናም እስከምት ድረስ ስራ ያስፈልግሻል። እኔ ሳውቃት እራሱ ወደ አስራ ሰባት ሰራተኛ ነው የቀየረችው። አስራ ሰባት ሰራተኛ ቲክቶክም አይቀርም ታውራለች። ከዛ ላይ ደግሞ እንደ ልማዳቸው ሴቶቹ ስልክ ስልክ ምንትን አይሉም። ስልኩም አለ ግን ልጅሽ ላይ ያለው ነገር ግን ጥሩ አይደለም። ልጄን ፎቶ ለጥፎ ልጄን ሰደቡ፣ ልጄን ተና አያቸሁ፣ ውሸት ዩሲ ውሸት ዩሲ ውሸት ሰዎች ሰደቡብኝ ልጄን ብላ ያነባችሁ ዩሲ። የሁለት ዓመት ለች ምን አጥፍታ ምን አርጋሽ ነው? በቃ እናቴ ያዥኝ ብትል እኮ ሌላ ነገር እኮ የለም። ያቺ ገና እኮ ልጆች የእናትን ፍቅር እኮ ገና ናቸው። አስራ አንድ አስራ ሁለት አስራ ሶስት ብትሆን እንኳን ቆይታ ወጣ መታ ቢሆን እንኳን ኦኬ ግን አሁን እናቷን ትፈልጋለች። አባት የለም ነው እንኳን እናት አይደለም። እንጃ ልቦን አይስጥሽ ልቦን አይስጥሽ ማለት ነው። እግዚአብሔር ያንቺ በጣም ይከብዳል። በጣም በጣም ይከብዳል። የዩቲዩብ ቅንጣቢ ብር አይደለም፣ በነገራችን ላይ ድብ እሷ የምታገኘው ብር ማናችሁ እናንተ ማታገኙት፣ በነገራችን ላይ ቢያንስ በሺ ትንሹ በትንሹ ሺ አምስት መቶ ዶላር ታገኛቸው። አንድ ኢትዮጵያ ውስጥ ለሚኖር ሺ አምስት መቶ ዶላር አይደለም ውጭ ለሚኖር ሰው ደመወዙ ነው። ግን አንዱ ምን አለ መሰላችሁ፣ አንዱ ምን አለ መሰላችሁ ከአፍሪካ ወደ አውሮፓ ስትመጡ ፊናንሻሊ ስታብለር አይደለውም ብላችሁ ነው ወደ አውሮፓና ወደ አሜሪካ የምትሄዱት። አለ ግን አውሮፓና አሜሪካ ስትመጡ ደግሞ ሜንታሊ ስታብል አይደላችሁም ነው፣ እየቆያችሁ ስትሄዱ አውሮፓ ውስጥ ጭንቅላታችሁ ጤናውን ምናምን እንትን እያለ ነው። ሄ ዊች ዋንስ ቤተር፣ አለ የትኛው ነው ይሻለው? ሜንታሊ ወይስ ፊናንሽል ስታብል መሆን ምትፈልጉት የትኛው ዊች የኖር ልካ ብር ቢኖር ሜንታሊ ስታብል ካልሆናችሁ እና ጤነኛ ካልሆናችሁ ብር ምንም አያደርግ ና አሁን የታያት ምንድን ነው ዩቱብ ነው ይሄ ዩቱብ ገና ይደፋችኋል በተለይ በነሱ ጭንቅላት ውስጥ ያለ ሰው ማለት ነው ምክንያቱም ሰርተው የማያገኙት ገንዘብ ስለሆነ ሰርተው አያገኝም። ስለዚህ ይህች ልጅ ቤት ውስጥ ናት፣ ልጅ አላት። ዩቱቡ በጣም ኢምፖርታንት ሆነ። ለዚም ሰው ሁላ በሶሻል ሚዲያ ላይ የተቀየረ ይመሰላት። ሶሻል ሚዲያ ላይ ሰው እንዳይመጣ ምን የምታደርገው እዚህ ግን አድቫንቴጅ አለ። ሰው የፈለጉን ስራ መስራት ይችላል። ያ ስለዚህ ከጤና የበለጠ ነገር ደግሞ የለም። ልጅሽን ተበቃቅሻል፣ ብሩም ይመጣል። ልጁ ይጠፋና በኋላ ደግሞ ብሩም አብሮ እንዳይጠፋ የነገሩ ሆንሽ። አሁን ደግሞ ውጭና የራሷን ልጅ እንዲበላ የኔን ልጅ እንዲያለች አቀነባ ባይቶ በደንብ አቀነባብረሽ ላይ ኦኬ፣ እኔ ባልኖር ልጄ ሴተኛ አዳሪ ነበር የምትሆነው። ማለት ትክክል አጠገቧ ስላለው እንደዚህ አልነጋቸው። አሁንም እልሻለሁ እኮ ዛሬ እኔ ባልኖር ኖሮ ወይ ሬሷ ይወጣ ነበር፣ ምክንያቱም እኔ ስላለው ግን ሬሷ አልወጣ። እንዲህ ብለሽ ነበር ብለሽ ደግሞ በይ። ስለዚህ ልጅሽን አስቀድሚ። አስቀድሚ ማለት ዩቱብሽን ታይ ማለት አይደለም አትሊስት ልጅሽን የምትጠብቅልሽ ሰራተኛ ጋር ተግባቢና አንቺ ዩቱብ ስትሰሪ ብዙ መንገዶች አሉ። ልጅሽንና ሰራተኛዋን ኬክ እንዲበሉ ላኪያቸው። ጉቦ ይባላል እሱ። ወይ ደግሞ ልጅሽን እና ሰራተኛዋን ሌላ የሚጫወቱበት መጫወቻ የለም ኢትዮጵያ ውስጥ ከካሜራ ጀርባ ምልታደርግ እንደምትችል በጣም መጥፎ ነገር ነው። ምታደርግ ምንም አጭ ግልጽና ግልጽ ነው። ያልኳቸው እኔ አሁን ካሜራና ከካሜራ በኋላ ያለው ነገር ይለያል ብያቸዋል ነበረ። የእኛ ቤትን ጉዳይ ታችታል። ምን እንደወጣ አምስት ዓመት በሙሉ እኔ ስላየሁት ነው። እኔና ሳምሪያም መስኖሩ ሳንጠላ ምን ሆንበት ቀን የለም። ወይ ጫማዬን ስትመካ ወይ ልብስ የምትመካ አሁን፣ ትናንትና ኤክስትራ ነው የቀደውላችሁ ምክንያቱም እንደምንጋጭ እኔ፣ አንደኛ ልብስ የሚነግሩት አልወድም። በቃ እሷ ደግሞ ደስ ይላታል ልብስ መካ። በቃ በፍቅር ነው የምትወደው ያ ነገር ነው ያናደደኝ። ያ ፀብ ምን ይሆናል? ወደ ጸብነት ይለወጣል። አትንክብኝ መሰነከ ወይ እንዳልኳችሁ በጣም ደሞ የምጠላው ነገር እኔ ልብሴን የምገዘው አምስት ሮ አይደለም መቶ እና ሁለት መቶ ሮ የምገዘው ያ ልብስ እኔ መጣ አይደለ ራሴ ራሴ እንደዚህ ለብሼ ስወረውረው ችግር እሷን ለብሳ ስትወረውረው ግን በቃ እስከ ትኬቱ ደብተሽ ዝም ይለኝ ትኬቱ በሙሉ ትዝ ይለኛል የገዛሁበት ቀን በሙሉ ሰዓቱ በሙሉ ትዝ ይለኛል እንዴት ያችን ገንዘብ እንዳመጣው ትዝ ይለኛል በቃ እንጣላለን እኔ ስጥለው ችግር የለውም እኔ ስወረውረት ችግር የገዛሁበት ትኬትና ቀን ሰከንዱ ታይሙ ምናም በሙሉ ነው የሚመጣብኝ ቦታው ሌላ ቀን ጥቅኝ አላስታውሰውም ምክንያቱም የኔ ነው በቃ ማንም ሰው ሊናገብኛል አልፈለገም እንደኔ በቃ ተጨንቀው ምናምን ምናምን እንዲይዙልን ነው የምፈልገው ታዲያ 24 ሀርስ እዚህ ላይ እንደምታይን ሳምሪኬ ጅጅኬ አይደለም፣ የራሳችን ደግሞ የሆነ ነገር አለ። ስለዚህ ይህንንም ብታዩት ጥሩ ነው። ይህንንም ጎን ብታዩት መከባበር አለ፣ መከባበር አለ። ዩቱባ ይዘጋል። አሁን ይሄ እንደዚህ የምታደርገው ነገር ቆርጣ ካላወጣችሁ፣ ከዛ ለቆርጣ ብታጠራሱ እስከ ፍርድ ቤት የሚወስዳት ካለ ይዘጋል። አይቻልም እንደዚህ። አንደኛ የዩቱብ የካምፓኒውን እንትን ታጠፋዋለች፣ ስም ይጠፋል። ልጆች አቢዝ እየተደረጉ በዩቱብ ላይ አስተላልፉ የሚል ችግር አለ፣ በጣም ችግር አለ። አይቻልም፣ ምክንያቱም የዩቱብ ካምፓኒ እኮ ይይዘዋል። እኛ ከወደዚህ ኤዲት ብናደርገው ካምፓኒ መጀመሪያ ላይ ይይዘዋል። እስከዛ የሚያደርስ ልም እስከዛ የሚያደርስ ወንጀል መስሎ ከታያቸው ሞታት ይችላል። እሱን እኮ ነው እንትን ነው አስመሳይ ብቻ ነው ያለው፣ አስመሳይ እንጂ ከማናቸውም የተለየ ላይፍ የለም። የእሷ ለየት የሚያደርገው ምንድን ነው? እዚህ ጋር አሁን እንዴ ልትላችሁ ትችላለች እ ሁሉም እናት አደለ እንዴ እንደዚህ የሚናገረው ልትላችሁ ትችላለች። አደለ ትላለች። ኢትዮጵያ ውስጥ እንደተለመደ በቃ ልቅኛ እንዳደግ ነው። በነገራችን ላይ ግማት አታብዬ በላ ልታሳምናችሁ ትችላላችሁ። እንደዚህም ደግሞ አይነት ሰዎች ደግሞ ምን ይላሉ? ምን ችግር አለ በድሮንም እየተደበደብን አደለን የምንኖረው የሚላችሁም አለ ምን አገባችሁ የሚልም አለ። ግን እዚህ ጋር የተጨነቀች ልጅ አለች። አሁን የሚታየኝ ልጅቷ ተጨንቃለች። ይኖ ህፃን ልጅ በጣም ይጨነቃሉ፣ ይፈራሉ። እግዚአብሔር ምስክሬ ነው። በጣም ነው የሚፈሩት። እኮ አታውቅም ይሄን። እንኳን ሰደብሻቸው እንኳን ጫወትሽባቸው አይደለም ምን ያህል በፍራቻ ስንት ዓመት ድረስ በፍራንቻ ካንቺ ጋር ልትኖር ነው ይህንን አፍሽን ፈርታ ማለት ነው ከባድ ነው በጣም በጣም ከባድ አውጭ የምትል ነብስ እንዳለች ነው የሚሰማኝ ወይ መተው አለብሽ? ደግሞ የምትተያ አይነት ነገር አደለሽ የለመድሽ ሴት ስለሆነሽ ማለት ገማታም ማለት ብትቆሽሽም እኮ የአንቺ ስንፈት እኮ፣ በነገራችን ላይ ልጅሽን አታጥቢያትም ማለት ነው፣ አታጸጃትም ማለት ነው። ፀጉርሽን ትሰሪያለሽ፣ ለፀጉርሽ ተፉ ማለት እንትን ትያለሽ፣ ልጅቷን ግን አታጸጃትም። ምን ሆና የምትገባ ዝረክርከሽ? የሶስት አመት ልጅ ምኑን ታውቃለች? ልጆች እኮ ቢያንስ እኮ እንኳን ልጆች እኛ እራሳችን ስንበላ ስንት የሚዝረከረክብን አለ ወደ ራስሽ አንቺ ተመታት፣ ፊዚካል ጠብስ፣ ተረጋት ትሆናለህ፣ ሁሌ ነው። እና ዝም ትላላችሁ እንደዚህ እየሰማችሁ። ለምን እንደሆነ ደግሞ እንደገባኝ ከሆነ እንደ ድሮ አይደለም ዩቱ ዩቱቧን እነዚህ ቲክቶክ ላይ ያሉት ልጆች እንትን እያሉ እያስተላለፉባት ተመልካችም ማታለች፣ ቶፒኳም እንደድሮ አይደለም እና በቃ አንዱ እዚህ ሀገር ባዶ ክፍል ቆለፈችባት መቆለፍ መቅጣት እኮ ችግር የለም አሁን ለምሳሌ ስት ልጆች ክፍላቸው ታስገቢ ና ለሰላሳ ደቂቃ በቀፋናሽመንት ወደ ቤተሰብ አትቀላቀልም ይህኔን ስለጠፋለች ቁ ትችያለች ትንሽ ቴንክ ዩ ችግር የሆነ እኮ የእሷ ስድብ ስድብ ለሶስት አመት ልጅ ማን እንደታየኝ ታውቃላችሁ? ስንት አመት ነው? ሁለት አመት ነው። ኬኳ ስንት አመት ነው? ሁለት አመት ነው። ሶስት ቁልፍ አባት እሷ ምን ትሆናለች ታዲያ ሁለት አመቷ ገና ትንሽ ናት ማለት ነው። እግዚአብሔር ሆናት እንግዲህ ለልጅቷ ሲል እግዚአብሔር ልቦና ይስጣት። ምክንያቱም እኛ እናት መሆኑም አንችልም፣ ሌላውም እናት መሆን አይችልም። ልቦና ይስጥሽ ለልጅሽ መጠሽ አንዴ ቤት ላይ፣ እኔ ላይ አንዴ ደግሞ ሌላ ስራ ይጭ ሊፍ ሊፍ ህፃን ህፃን ተይ፣ ችግርሽን በልጆች አታወጪ። ሌ ስራ ነ የቱብ እኮ ነው ይሄኔ እናት መተዳደሪያ እኮ ነው። ምን ሆናችኋል? የቱቡን ካልሰራች ብር የላትም፣ መታመጣበት ምንም ነገር ምንም ነገር የላትም። ስለዚህ ሻፍቶ ሌላ እንትን ማለት አለባት። ሌላ ሲስተም ካልቀየረች ና እንትን ካላለች ከእንኳን እንግዲህ ሁለት ወር ሳይከፍላት ሲቀር እኮ ቤታ እኔ ነው መሳደብ አቆመች። ቲክቶክ ላይ የምታስለ ማርያም ማለት ጀመረች። ደህና ሆና ነበር እኮ ልክ ቱቡ ሲከፈት እና እንትን ስትጀምራት እንደልማድ ማለት ነው። ግን እኔ አይስወርም። ልጅሽን ከምትሰድቢያት ነይና እንደ ልማድሽ እኔ ቶፒክ ሰጥሻለሁ። ይኸው ስምሽን አነሳለሁ። ልጅቷ እንዳትናገር እኔ ቀጥቀጭን ብሩ ሚገባ ሄዱና ላይ ካሉ ዘልዝላ ተባላታለች። ልጅቷ ዘልዝላ ነው ተባላት አለች። ባለጌ ነው እናትነት እየራበሽ ልጅን ማጥገብ የሚይዝላት መች ይዛት ታውቃለች? ይላችሁ ሰራተኛ ለ ለምጣባት ታውቃላችሁ ሚጠበስ ምክንያት ሰራተኛ የሚወጣበት ምክንያት ማታ ማታ ሰክራ ነው የምትገባው። እየሰከረች ነው የምትገባ ማታ ማታ። ውጭ እንኳን ማትወጣ ከሆነ ሺሻ የሚያጨሱ ጓደኞቹ አሉ፣ ይመጣሉ። ያም ይሄዳል፣ ያም ይሄዳል። ግጥ ብሎ ቢራው ይመጣል። ምን ላ ስትንዘላዘነ ሰራተኛ ደግሞ ለሁለት ሰው ይገባና አስራ ሁለት ሰው ማስተናገድን አይችልም። ስለዚህ ተቋም የሚሆኑ ሰራተኞቹ አቅም አይኖራቸውም። እንዲህ እኮ እንደምታያታለ ይህንን ዘግታ ከወጣች በኋላ የለችም ወይ መኪናዋን፣ ስልጅዋ ናት መኪናዋን አስነስተው ወይ ከሌጋ ሌላ ቦታ ናት ወይ ሌላ ቦታ ናት ስትባረር ስታባረር ነው የምትውለው። እኔም ፍሪ ነኝ ዛሬ። እስኪ ፉን ፉን ዞር ዞር ብዬ ልምጣ። አይመስላችሁም ያንሰውሰሱ ሻረኛ ባለጌ ስድ። ኮፒ ሊንክ አደርጋችሁልኝ፣ ግን እናንተ እስካሁን አራት መቶ ሀያ ዘጠኝ ብቻ ነው ኮፒ ሊንክ ያደረጋችሁት። ስልክ ያለው ሰራተኛ ራሱ አታስገባም። እስቲ አንድ ሺ ኮፒሊንክ አርጉልኝ። ስልክ ያለው ሰራተኛ አታስገባም፣ ጉዴ ይወጣል ብላ ነዋ። ኮፒሊንክ አርጉልኝ ጋይስ። ያው ሰው ነገሯ ያው ራሱ ከሰው ከሰው አትደበቂ። እኔ ቆንጆ አንቺ እናንተ ከሰው ትደበቃላችሁ አደለ? ይኸው በራሷ ጊዜ እግዚአብሔር አጋለጠ እኮ ሪኮርድ አድርጋ። እኔ ልንገርሽ እንኳን እዚህ ኔን አፕል ሊያወራችሁ እኔ። ስሚ ልጆቼን፣ በቀደም ታዲያ አይነት ልሽ ኢትስ ኤክስፔንሲቭ የሆነ እንትን አደለም የወሰድኳቸው። ሬስቶራንት ገብተሽ ዩቱቤ ላይ ኦኬ። እንኳንስ ለአንድ አፕል አይደለም ለአንዱ ለአንዱ አዳምዬ የተከፈለው ዘጠና ምናምን ዶላር ነው የተከፈለው እንትና ነው ማለት ነው ና እኔ ልጆች ኤግዚት ላይ ከሁሉም ነገር ኤክስፒሪየንስ እንዲወስዱ እፈልጋለሁ። አንድ አፕል ከለከለች ካልሽ እኛ ጋር አፕል አምስት ሮ አራት እኔ በከለከላቸው የጀርመን መንግስት አለ ኦኬ። እዚህ መማይ ደግሞ ወይ ከደህና ተወለድ ወይ እና እኛ እግዚአብሔር ይመስገን። ጌታዬ ተባረክ። ደመወዝ አለ። ምን በለው? እሺ ማማዬ ፊንገር ሾዬ ልጅሽ ና ትቆጪ፣ አትሳደቢ። መምከር ጥሩ ነው፣ መቆጣት በትንሹ ጥሩ ነው፣ ግን እንደዚህ አትበሳጭባት፣ ጥሩ አይደለም። ሄድ በነገራችን ላይ ትንሽ ፊደል ብትቆጥሪ ኖሮ በሶስት ዓመት ምን እንደሚገነዘቡ ምን ከአንቺ ጋር ማውራት እንዳለባቸው ምናምን ምናምን ነገር ታውቅ የነበረ ግን የኢትዮጵያ ፖለቲካ የፈጠረው እንዳንቺ ያለውን ድድብ ነው። ድድብና ደግሞ የሀገሪቷ ድህነት ነው። ያንቺ ፌላር ያንቺ ያንቺ ሽንትር ሹ ዳለ መንግስቶቻችን የሚያደርጉት ነገር መገባሽ የራሳቸውን ልጆች በተቻላቸው ቀን እንዲያውቁ አርጋ ያሳድጋሉ። እንዳንቺና እንደ እኔ ያለውን ደግሞ እንዳናውቅ አርጋ ያሳድጉና ደሞ የሚገርመው እኛም ደግሞ የማያውቅ ልጅ መውለዳችን ጋ እኛ ሳንማር የማይማር ልጅ እንወልዳለን። ግን ሴክስ ዲግሪ ቢኖረው ኖረ የዓለማችን ሕዝብ አንድ ሚሊዮን አይሞላም ነበረ። አይስኳር ጥሩነቱ ትምህርት ቤት አይፈልግ፣ ኬስ ትምህርት ቤት አይፈልግ፣ ያ ሞደርን የሆነ ትምህርት ቤት አይፈልግ። አንቺ እንኳን ወለድሽ ደደቤቷ ማለት ነው። ጥሩ ነው፣ እንኳን ፍሬ ሆነ፣ እንኳን ትምህርት አልፈለገ ሴክስ አስበው ሴክስ በትምህርት ቢሆን ኖሮ ላለው ሴሪስሊ የትምህርት እንትን ቢያስፈልገው ኖሮ የዓለማችን ህዝብ አንድ ሚሊዮን አይሆንም ነበር። አስባችሁ ታጠቁ። እኔ ሁሌ ነው ማስበው፣ ሁሌ ከዛ እንደኛ ያለው ደደብ ደግሞ በቃ ይሄ ካለምን ሪዛልት በስሜት በቃ ራሱን በራሱን የሚመራ ነገር እኮ ቢኖር እኮ ሽክሽካ እኮ ነው። ብዙ ጊዜ ነው የሚፈጠረው ከሰውነታችሁ ውስጥ ምናምን ልክ እንደ ረሃብ እንደምትሉት የዛን አምጥ ይላችኋል፣ እንጂ እኮ ተምራችሁ እኮ አይደለም፣ ተነግሯችሁ እኮ አይደለም። ተፈጥሮ እራሱ ይመራችሁ፣ ተፈጥሯዊ ነው። ትምህርት አይፈልግም ለማለት ፈልጌ ነው። እና ጥምዝ ጥምዝዝ እያለች የምትሰድባት ልጅ ፈጥራለች። እንዴት አሰብሽ? ሁሌ ነው ማስበው።